ሆልድ ኦን አ ሰከንድ፣ ቆይ አሁን ሰይጣን ሶስት ነገር ነገራቸው አልክ። አይናቸው እንዳይገለጥ ከዛ ስለበሉ የሆነ ነገር ተገለጠ አይናቸው። ራይት መልካምና ክፉን አወቁ። ከዛ በኋላ ደግሞ አትሞቱም አላላቸው? አትሞቱም ስለዚህ ብትበሉ፣ ከዛ ሊበሉ እንዳይሞቱ ሊበሉ ሲሉ አስወጣቸው እግዚአብሔር። ቶሎ ብለው እንዳይበልጦች ነ ፓወር በቃ እሱ ጋር እንዲሆን ማይኮስ ነ ኮሚንሽ። ስለዚህ ከገነት የተባረሩት አትብሎ የተተባሩትን ዛፍ ስለበሉ ሳይሆን የህይወትን ዛፍ እንዳይበሉ ነው የተባረሩት። ግልጽ ነው። አዎ ግን በጣም ታደነጋግረኛለህ አንተ እንዴ። በቃ እንዴ ማለት ምን ማለት ነው ማደነጋግረኝ ማለት እኔ አሁን ይሄንን አላውቀውም ነበር። እንዳይበልጡት እግዚአብሔር አባረራቸው። ስለዚህ እግዚአብሔር በአዳምና በሔዋን ቅናት ተሰማው ማለት ነው። እንዳይበልጡት፣ ብልጡት ካለ ሰይጣን ትክክል ይሆን ነው፣ እባቡ ትክክል ይሆን ነው። እባቡ ያንን ነገር አትሞቱም አላቸው፣ አትሞቱም፣ ግዴላችሁም ብሉት አላቸው። እና ከበሉት የሕይወትን ዛፍ ከበሉት ለዘላለም ይኖሩ ነበረ። ስለዚህ በነገራቸው መሰረት አሃ፣ ሰይጣን ያለው ነገር ትክክል እንዳይሆን ምን ያደረጋቸው፣ ከገነት አስወጣቸው ማለት ነው። አሁን እኛ ጥያቄ ምንድነው? መልካምና ክፉን አያውቁም እነዚህ ሰዎች አዳምና ያው መልካምና ክፉን ያውቃሉ? ዋ ያውቃሉ ወይ መልካምና ክፉን አያውቁም? ስለዚህ መልካምና ክፉን እንዲያውቁ ያደረጋቸው ማን ነው? እባቡ ታዲያ እባቡ ባለውለታቸው ነው ማለት ለሰው ልጅ ባለውለታ ነው። መልካምና ክፉ ማወቅ ማለት ማመዛዘን ነው። አዳምና ሔዋን ግን መልካምና ክፉ የማያውቁ ፍጥሮች ከሆኑ ቢያንስ ሰይጣን ባለውለታቸው ሆኖ መልካምና ክፉን እንዲያውቁ አድርጓቸዋል። አንድ የመጀመሪያው። ሁለተኛ ነገር ደግሞ ምንድነው፣ መልካምና ክፉን የማያውቁ ሰዎች በምን ሂሳብ ነው ከገነት መልካምና ክፉን የማያውቁን ዛፍ በሉ እና ተባረሩ የሚባለው? አንድ ህፃን ልጅ እንዳልኩሽ ነው። መልካምና ክፉን አያውቅም፣ አያመዛዝንም። የማያመዛዝና መልካምና ክፉን የማያውቀውን ህፃን ልጅ እፉ? ነው ይሄ ነገር። እሳቱስ እንዳትገባ ብዬ እያስተነቀኩት እሳቱስ ሲገባ እና እጁን ሲያቃጥለው ምንድን ነው የማደርገው? ሕክምና ነው የምሰጠው? ወይስ እሳቱን አቃጥላለና ብዬ ከቤት አባርረዋለሁ? አለው ሕክምና ነው እንጂ የምትሰጠው። ከቤት ከቤት ለምን አላባረርኩት? ለምን ሕፃን ልጅ ሆነዋ ለምን ታባርረዋለሁ? ለምንድን ነው ሕፃን ልጅ ያልኩት? ሕፃን ልጅ የሆነ መልካምና ክፉን ስለማያውቅ ነው አይደል? ስለማያውቅ ነው። ስለዚህ አዳምና ሔዋን መልካምና ክፉን ስለማያውቁ መልካም መልካም የትኛው ይሁን ክፉ የትኛው ይሁን ስለማያመዛዝኑ ስለማያውቁ? ዛፉን በመብላታቸው መልካምና ክፉ በማወቃቸው እግዚአብሔር ጎበዝ ሊላቸው ነው የሚገባው፣ ወይስ ከሱ ለምን አባረራቸው? ሄር አይደለም ማባረሩ። ስለዚህ ይህን ይመስላል ማለት ነው። እዛ ላይ ጥያቄ ካለሽ አሁንም እንትን ማለት ትችያለሽ። ነው ነው ጎል ከውስታዝ ጋራ መቀጠል ትችያለሽ። ጥያቄዎች ካሉሽም ለውስታዝ ማቅረብ ትችያለሽ። እስለምና ላይ ያለሽን ጥያቄ ለውስታዝ አሁን ማቅረብ ትችያለሽ። አንዲያ ነው። ሁለተኛ ውስታዝ የተናገረው ንግግር ነበረ። የመጨረሻውን ዛፍ በጣም ወላሂ መኪና እየነዳሁኝ ምሰራባት ል ልጅቱ ከጎድኔ የተቀመጣ እየሳኩኝ ነበረ፣ ማለት ያንን ከበላውማ ጉድ ይፈጠራል እያለ ነበረ ውስታዝ። ሰምተሹ ከሆነ አስተውለሽ ከሆነ ሰምተሸዋል እንደዛ ሲል ግን በቃ እኔ እረፍት እፈልጋለሁ። እንዴ በጣም ግራ የሚያጋባ ነገር ነው አሁን።